ፍቅርዬና እየና ፉፉዬ ትናንትና ደስ የሚል ቪዲዮ ነበር ወደኛ ያመጡልን፣ ወይም ደግሞ ደስ የሚል ጊዜ ነበር ያሳለፉት። እንዲሁም ደግሞ እሩታ እኔ ከአብርሽ ጋር ያለኝን ገንዘብ መካፈል እፈልጋለሁ፣ ከሱ ጋር ከእንግዲህ መኖር አልፈልግም የሚል ቪዲዮ ትናንት ትለቃለች። ሰላም አሌይኩም ወረህመቱላ በረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው መጀመሪያ ከኛ ልጆች ሊጀምር የኛ ልጆች የኛ ተናፋቂዎች የኛ ታዳጊዎች ፍቅርዬና ፉፉዬ ማለት ነው። ትናንትና እንዳያችሁት በጣም ደስ የሚል ቪዲዮ ነበረ ማለት ነው። በጣም ነበር ደስ የሚለው፣ በጣም እውነት እና ደስ የሚል ጊዜ ያሳልፈዋል። ፍቅርዬ በቃ አንተ ኮት ለያለ እያላችሁ ለፉፉ በቃ አንተ ከእናቴ ቀጥለህ አንተ ከእናቴ ቀጥዬ በቃ በጥሩነትም በተለያዩ ነገሮችን እንትን ስል አንተ ነው የማገኘውና አንተ ለእኔ ልዩ ሰው ነህ፣ ከጓደኞች ሁሉ ትለያለ። ብዙ ጓደኞች አሉኝ ወይም ደግሞ ብዙ ጓደኞች ታዋቂ ሊሆን ይችላል፣ ነገር ግን አንተ በጣም ልዩ ሰው ነህ፣ እያለች ትናንትና ስታሞጋገሰው ስትዘፍንለት፣ አረይ ትናንትናውማ ልዩ ነበረ ማለት ነውና እንደዛ እያደረጉ ምናምን፣ እሱም በቃ ሲያቅ ሲቀብጡ ነበር። ሁለታቸውም በጣም ደስ የሚል ቪዲዮ ነበረ። ከጧት ጀምሮ ትናንትና ያየነው ቪዲዮ ሚፍታ ቤት ምግብ እየሰሩ ለቀው፣ ከዛ ደግሞ በቤቷ በፍቅዬ ቤት የለቀቁት በቃ ከሰዓት ጀምሮ የለቀቁት ቪዲዮ በጣም ደስ የሚል ቪዲዮ ነበረ። ሁሌም እንደዚህ ፏፈሽ ፍክት ብላችሁን ተሎልን የኛ ውዶች ማለት ነው እና ደግሞ ቀጥሎ እና ደግሞ ትናንትና ሩታ እኔ ከአብርሽ ጋር መለያየት ትፈልጋለሁኝ አብርሽ ቤት ከሄርኩኝም ገንዘቤን ለመውሰድ ነው ያለኝን ነገር ለመቀበል ወይም ለመውሰድ ነው እንጂ ከአብርሽ ጋር መኖር አልፈልግም አለች ማለት ነው። ሬሊ እውነትሽ ነው። ሲጀመር የምሰሩት ነገር ድራማ እንደሆነ በጣም ያስታውቃል። ሲቀጥል የሚገርመው ነገር ደግሞ ሌላም ሴት መታለች የአብርሽ አፍቃሪ ነኝ ብላ ማለት ነው። አይ ነፂ ሲገርመን ሌላዋም ደግሞ በእኔ ላይ ኖሮታን ያስረገዛት እያለች እያለቀሰች ምናምን አየዋት ማለት ነው። ቤቷ እንኳን አየሁትም። የሆነ ቪዲዋ ተቆርጦ ምናምን የደረሰኝ እሷ እንኳን ነፂ እንኳን በደንብ ችላበታለ። እሷ እንኳን አልቻለችበትም። ድራማውን ራሱ አልቻለችበት ቪዲዮ ላይ የእውነት ያስታወቃል። በደንብ ያስታወቃል። ሲጀመር የእነሱ ስራ ያስታወቃል። ግን ደግሞ አሁን የአብርሽ አፍቃሪ ነኝ ምናምን ብላ የመጣችው ልጅ ደግሞ በጣም ያስታወቃል ማለት ነው። ምንም አልቻለስበትም። ጀማሪም እንደመሆኑ አንጻር ነው መሰለኝ እና እዚህ ጋ ቪዲዮ